የምኗን ይዝ ብላ የብብቷን አጣች ነው የሚባለው ተረቱ። እንደዚ አይነት ተረት አይቼ ነበር ማለት አቅ ነበረ ሰማ ነበረ፣ ግን በትክክለኛው አሁን ሶሲ ጋር ደርሶ እያየሁት ነው። ሶሲ ማለት በአሁን ሰዓት የባህር ላይ ኩበት ሆና ከላይ ሰፍፍ ብላ የቀረች ሰውናት ይኸውላችሁ፣ ቢያንስም ምንም ቢል የራሳችሁን ነገር ውደዱ፣ የሰው ነገር አትዩ፣ የሰው አትመኙ፣ ሺ ተማሩ። በነገራችን ላይ ሶሲ የዳጊ ፍቅረኛ እንደሆነች በደንብ እናውቃለን። ሶሲና ከዳጊ ጋር በደንብ በደንብ በደንብ በዳጊ ያልኩኝ ደግሞ የባሌን ስም ባሌ ዳጊ ነው ስሙ፣ የዳኒ ስም ማለት ዳኒ ነው ስሙ። ሶሪ እኔ ካሁን በፊት ተከታትየው አላውቅም፣ አሁን ነው እና ስሙን ያው ብሳሳትም አይፈረድብኝም እና እንግዲህ የእሱ ፍቅረኛ ናት። እኔ እንደውም አብረው የሚሰሩ ነገር ነበር የመሰለኝ እንግዲህ ከብሩኬ ጋር ፕራንክ አደርጋለሁ ብለሽ ላጥ ላጥ ላጥ ላጥ ስትይ እያለ ቦታ እሸገኛለሁ ብለሽ የራስሽን ቦታ እያጣሽ ነው። እና በቀደም በጣም እንደተናደደባት ምናምን ነገር ፖስት አድርጎ ነበረ። በጣም ተናድጅብሻለሁ፣ ተቀይሜሻለሁ ብሎ ሁሉ ፖስት አድርጎ ነበረ ሼር አድርጎ። እግዚኦ፣ እግዚኦ፣ እግዚኦ ደግሞ ግን ማለት ነው ከሁለት ገበታ የምትበሉ ሰዎች አየሁ ልበል አየሁ ልበል። ሁለት ገበታ የምትበሉ በግራ እንደዚህ መካከል ላይ ሆናችሁ እናንተ ማለት ነው በግራ ከአንድ ቦታ በቀኝ ከአንድ ቦታ የምትበሉ ሰዎች ግን አይቻችኋለሁ፣ ደረሼባችኋለሁ፣ አየኋቸው። እናንተ እነ ሀይሚ ጋ ሲመጡ የሚጽፉት ሌላ ኮሜንት ነው፣ እዛ ደግሞ ሌላ ኮሜንት ነው የሚጽፉት። አየኋቸው። እግዚኦ እግዚኦ! ሰው መሳይ ሾካኮች፣ አስመሳይ እዛ እየገቡ ሰው ሲንትረዳት፣ አለ አንተ ተረዳት። ፕራንክ ያደረገችው ሌላ ምንም አላደረገቻት፣ ተረዳ። ምንም ያደረገችው ያጠፋችሁ ጥፋት የለም፣ ተረዳ። አረባክሽ የምርሽ ነው እንዴ? አንችነሽ እንደ ያልሽው ኡሊ ወላ፣ አንድ ፍቅረኛ ያላት ሴት ከባለ ትዳር ወንድ ጋር በዚህ መልኩ ፕራንክ ማድረግ ትክክል አይደለም ምንም ቢሆን። ብሩኬ እኮ ወንድ ልጅ ነው። ወንድ ልጅ ደግሞ አንድ ሴት ልጅ ስትፈታተነው አንደኛ ብሩኬ እኛ እናቀዋለን በጣም ጨዋ፣ በጣም ታማኝ፣ ልበ ሙሉ፣ ጎበዝ፣ የእውነት አፍቃሪ፣ የእውነት ወዳጅ እንደሆነ እኛ ስለምናውቀው እኛ ስለምናምነው ነው እንጂ እንደሷ ቢሆን በጣም ከባድ ችግር ይፈጠር ነበረ። ለማሳሳት ያደረግሽው አክት በጣም ይደብራል። እኔ ለመፍረድ ፈልጌ አይደለም፣ እውነት እራሳችሁም እዛ ቦታ ላይ አድርጉ። እውነቴን ነው ምላችሁ። ሁለተኛ ነገር ደግሞ ካሜራማንም የለም የሚባል ነገር ረ በጣም በጣም ከባድ ስራ ነው እናንተ እግዚአብሔርን፣ ሪስክ ያለው ስራ ነው ብሩኬ የሰራሁት በቀደም። እውነት እንደው ስታስቡት እንደ ሴት ሆናችሁ እንዳንድ አፍቃሪ ሆናችሁ እንዳንድ ወደፊት ብዙ አላማ ከሱ ጋር አለ ብላችሁ ምንም እንኳን በእርግጥ ያው ሁላችንም ይቅርበዩ ይቅርበዩ ይቅርበዩ በቃ የምንለው እንዴት መሰላችሁ? የስራው ስራ ነው በሚለው ነው እና እሱ ደግሞ አለማወቅም ተሳስቷል። ኦኬ ይቅርበዩ በቃ። ግን እሷ ሀሳ ስታደርግ የነበረው የማሳሳት ስራ ነበር። ለምን እራቁቷል ለምን ሆነች የሚለው ነገር ብር ደግሞ የዋህ ነገር ነው። እግዚአብሔርን የዋህ ነገር ነው እና ተረዳት ተረዳት እያላችሁ እዛ ሄዳችሁ እንትና ኮሜንት ስር ዳኒ ኮሜንት ስር የምትጽፉ ሰዎች፣ እዚህ ጋ ደግሞ ሌላ የምትጽፉ ሰዎች በጣም አሽቃባጭ ናችሁ፣ በጣም አስመሳኝ ናችሁ። እሺ ከአንድ ሆኑ ቢያንስ ከአንድ ሚዛናዊ የሆኑ ያደረገችው ፕራንክ ትክክል አይደለም፣ ጥፋት አጥፍታለች። ድብ እናደርጋለች። ሁለተኛ ነገር ደግሞ ከምንም በላይ የሀይሚን ጥፋት ስትለታዳምጥህ አልፈለገችም ያለችው ነገር ከሀይሚሮ መቼም አትጠፋም መቼም ምክንያቱም ሀይሚን ልክ እንደተወቃሽ ለማድረግ እየሞከረች ስለነበር ማለት ነው እና ለማንኛውም አንዳንድ ኮሜንቶችም አሉ ደስ ደስ የሚሉ ኮሜንቶች እጅግ በጣም ደስ ደስ የሚሉ እውነት የሚናገሩ ብሩክ ናይ ሀይሚን ፕራንክ እናድርጋት ተባበሪኝ ሲላት ፍቅረኛ አለኝ እኔ አልተባበረህም ብትለው እሺ ነበር የሚላት ብሩክ። እሷ ግን ዘላ ወጣች። ወይኔ ሲያስቅ! ይሄ ኮመንት ትክክል ነው። ግን እግዚአብሔር እንደዚህ አይነት ነገር በተለይ በተለይ እኔ ሌላ አይደለም፣ ልብሷ ማውለቋ በጣም የሚደብር ምክንያቱም የማሳሳት ድርጊት ነው። ይሄ የገባቸው ወንድ ልጅ ነው ይሳሳታል ብላ ማሰብ ነበረባት ብላለች። ካቀረብሽው ችግር ነው ወንድ ልጅ ነው ምንም ቢሆን መፈታተን ነው ብላለች። እንግዲህ እህቴ ልክነሽ ብሩኬ። ያው እንደሌላው ሰው አይደለም እግዚአብሔር ይመስገን መልካም ሰው ነው ጎበዝ ሰው ነው። በዛ ላይ በጣም እየተሳቀቀ ነበር እና ከባድ ነው ብቻ ግን ስህተቱማ ተሰርቷል። ብሩኬ ሲጀምር ደግሞ አይ እንደዚ እንደዚህ ነው ብለሽ ብታስረጁ በፍጹም አይጠጋሽም አያደርግም ነበረ። እናማ እንግዲህ ዳጊ ሆዬ ደግሞ ዛሬ እንግዲህ ማታ ጠብቁን፣ ዛሬ ማታ አስራ ሁለት ሰዓት ሶስና ጋር በአዲስ ቪዲዮ የጠብቁን እስከዛ ሰብስክራይብ እያረጋችሁ ብሎ ሂጂልኝ ወደዛ ሂጅልኝ እያለ እየገፈተራት ይመስላል። እሷ ደግሞ እጇን እባክህ ፕራንክ ነው እባክህ እንደዚህ ነው እያለች ለማስረዳት እየሞከረች ነው። የማን ቤት ተበጥብጦ የማን ይቀራል? ጋይሶች እንግዲህ ድራማው ይሰፋል። እንግዲህ ምንም ማድረግ አይቻልም። በነገራችን ላይ አሁንም ቢሆን ከስድብ ነፃ ሆናችሁ ካልሆነ ከመጥፎ ሞራል ከሚነካ ንግግር ነፃ ሆናችሁ የሀይሚና የብሩኬ ደጋፊዎች ዝም ብላችሁ ሀይሚና ብሩኬን ብትከተሉ፣ አስተያየት ብትሰጡ፣ ባትከፋፈሉ ጥሩ ነው። ብታዩ ዝም ብላችሁ ብታስተውሉ፣ ቀስ ብላችሁ ብታቁ ምክንያቱም ነገ ሌላ ቀን ነው። ዛሬ የተናገርናት፣ ዛሬ ዘቀዘቅናት፣ ዛሬ መጥፎ መጥፎ ኮሜንቴ ጻፍናት ለነገ ይቀመጣል እንዳደራ የሚለው ነገር ነው እና አንድ አደራ ይቀመጣል። መተዛዘብ እንዳይሆን ተው፣ አሁንም ከድርጊታችሁ ተቆጠቡ ልል ወዳለሁ። በተረፈ እንግዲህ እስኪ ደግሞ ማታ የዳጊን እና የሶሲን ቪዲዮ ለማየት ቸኩያለሁ። ዳጊ በጣም ሀርድ ጭሯል። እንግዲህ ያው ከዚህ በኋላ አልፈልግሽም አይነት ነገር ይመስላል። ሶሲ እንግዲህ ከሁለት ወጣ፣ ምንድን ነው የሚባለው፣ ሆነሽ መቅረትሽ ነው። ምንም ማድረግ አይቻልም። ዛሬ ደግሞ ምን ይዘው ይመጡ ይሆን ምን ይፈጠር ይሆን ዛሬ እኔ ትልቅ ተስፋ አለኝ ፍፄ ያው ዝም እንደማይል አምናለሁ። አዲስ ነገር ሰላም ይዞ እንደሚመጣ ትልቅ ተስፋ አለኝ እኔ ፍፄ ምንጊዜም ቢሆን እሱን እተማመንበታለሁ እና ጥሩ ጓደኛ ነው ለሀይሚና ለብሩኬ የእውነት ጓደኛዋ መከታ የሆነ ሰው ነው እና እስኪ እሱ ሰላም አውርዶ። ብሎ ይቆጣል፣ ይመክራል እና ምን ጊዜም ቢሆን ሲጣሉ ፍጼ ነው በመካከላቸው የሚገባው ና ሀብትሽ ና ሰላም እንደሚሆን ተስፋ አለኝ፣ ትልቅ ተስፋ። ደህና ሁኑልኝ ውዶቼ፣ ወዳችኋለሁ። ላይክ፣ ሰብስክራይብ አድርጎ። የምትጨነቁም ደግሞ አትጨነቁ፣ አትጨነቁ፣ ዝም ብላችሁ አዳምጡ።